ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻነላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰማ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ ወደ እናንተ ልናደርስ እነሆ ዳግም ተገናኝተናል ስለምታደምጡን ነው ቆይታችሁንም ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። ፏር ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታ እናደርጋለሁ። በዛሬ ፕሮግራማችን እንግዲህ ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እናነሳለን። ዛሬም የሚደረጉ የሚጠበቁ ጨዋታዎች አሉ። በተለይ በስፓኒሽ ላሊጋ ተስተካካይ መርሃ ግብር አንድ ጨዋታ ዛሬ ይደረጋል። ከሱ ጨዋታ ጋር የማያይዘን የምንገልጽላችሁ ነጥቦች ይኖሩናል። ብቻ እናንተ እስከ ፕሮግራማችን ፍጻሜ አብራችሁን ከቆያችሁ የተለያዩ ስፖርታዊ መረጃዎችን ታደምጣላችሁ። የዛሬውን ፕሮግራም እየመራው ፉአድ ባሩ ከእናንተ ጋር ቆይታን ያደርጋለሁ። ከመሸጋገሪያ በኋላ ተመልሰን ስንመጣም ወደ ትንታኔ ፕሮግራማችን በቀጥታ የምናመራ ይሆናል። ዛሬ ከሚደረገው ጨዋታ በማስቀደምን ጀምር። ዛሬ እንግዲህ በስፔን ላሊጋ የሚጠበቅ ጨዋታ ይደረጋል። ወይም ደግሞ ተስተካካይ መርሃ ግብር ነው። ባርሴሎና ዛሬ እንግዲህ ከኦሳሱና ጋር የሚያደርጉት ጨዋታ የሚጠበቅ ጨዋታ ነው። ይሄ ጨዋታ እንግዲህ ከዚህ በፊት መደረግ የነበረበት ነገር ግን በባርሴሎና የ ክለቡ ዋናው ዶክተር ምክንያት ሕልፈተ ሕይወት ምክንያት የተራዘመ ጨዋታ እንደነበረ እናስታውሳለን። ዛሬ ከኦሳሱና ጋር ጨዋታውን ያደርጋል ባርሴሎና። ባለፉት አምስት ጨዋታዎች አንድ ጨዋታ ብቻ ነው አቻ የወጣው ሌሎቹን አራት ጨዋታዎች ማሸነፍ ችሏል። ኦሳሱና በአንጻሩ ሶስት አቻዎችና ሁለት ሽንፈቶችን አስመዝግቧል ባለፉት አምስት ጨዋታዎች። ዛሬ እንግዲህ ባርሴሎና በሜዳው ኦሎምፒክ ሉዊስ ኮምፓኒስ ስቴዲየም ነው ጨዋታውን የሚያደርገው። ይህ ጨዋታ ምሽት አምስት ሰዓት ሲል ይደረጋል። ሰባ አንድ በመቶ የሚሆኑ እንግዲህ ሀሳብ ሰጪዎች ይህንን ጨዋታ ባርሴሎና የማሸነፍ ግምት አለው ሲሉ ሀሳባቸውን ሰጥተዋል። ኦሳሱና በአንጻሩ 12 ፐርሰንቱን ነው ግምቱን ያገኘው። ቀሪውን ፐርሰንት ደግሞ በአቻ ውጤት ያጠናቅቃሉ ሲሉ በርካታዎች ግምታቸውን ሰጥተዋል። ባርሴሎና የዛሬውን ጨዋታ ሳይጫወትም ቢሆን የሊጉ መሪ ነው በ60 ነጥቦች እንግዲህ ላሊጋውን እየመራው ይገኛል። ዛሬ ማሸነፍ የሚችል ከሆነ ደግሞ ከተከታዩ ሪያል ማድሪድ ያላቸውን የነጥብ ልዩነት ወደ ሶስት ከፍ ማድረግ ይችላል። ሪያል ማድሪድም ተመሳሳይ 60 ነጥብ ይዞ በግብ ክፍያ ተበልጦ አሁን ላይ ሁለተኛ ደረጃ ላይ ተቀምጧል። ባርሴሎና ዛሬ ማሸነፍ የሚችል ከሆነ የነጥብ ልዩነቱን ወደ ሶስት ከፍ ማድረግ ማድረግ ይችላል። አትሌቲኮ ማድሪድ በ56 ነጥቦች ሶስተኛ ደረጃ ላይ ተቀምጧል። በስፓኒሽ ላሊጋ የዛሬው የባርሴሎና ተጋጣሚ የሆነው ኦሳሱና 33 ነጥቦችን በመሰብሰብ እንግዲህ 14ኛ ደረጃ ላይ እየተቀመጠ ቡድን ነው። እሱም ዛሬ ጨዋታውን ማሸነፍ የሚችል ከሆነ የደረጃ ሰንጠረዡ ላይ እንግዲህ እስከ አስረኛ ወይም እስከ 11ኛ ደረጃ ድረስም የመምጣት እድል አለው። በግብ ክፍያ ከተበለጠ ነው እንጂ እንግዲህ አስረኛ ደረጃ ካለው ሲቪያ እኩል 36 ነጥብ ማግኘት የሚችልበትን አጋጣሚ ዛሬ ያገኛል። ኦሳሱና ዛሬ ጨዋታውን ማሸነፍ የሚችል ከሆነ፣ ባርሴሎና ከኦሳሱና ጋር ዛሬ ምሽት አምስት ሰዓት ላይ ጨዋታቸውን ያደርጋሉ። በስፓኒሽ ላሊጋ ከዛ በተጨማሪ ግን በዚህ ጨዋታ ላይ ወሳኝ የሚባሉ ተጫዋቾቻቸውን አያገኙም ባርሴሎናዎች በተለይም ደግሞ ወደ እንግዲህ ላቲን አሜሪካ ያመሩ ተጫዋቾቻቸው ረጅም ጉዞዎችን ስለሚያደርጉ ለዚህኛው ጨዋታ ድካም ስለሚኖርባቸው የመድረስ እድል ሌላቸውም። ከእነዚህ መካከል ለብራዚል ብሔራዊ ቡድን የሄደው ራፊኒሃና እንዲሁ ደግሞ ለዩራጓይ ብሔራዊ ቡድን የሄደው ተከላካይ ሮናልድ አሮሆ በዛሬው ጨዋታ ላይ ከኡሳሱና ጋር በሚደረገው መርሃ ግብር ላይ ባርሴሎና የእነዚህን ሁለት ወሳኝ ተጫዋቾች ግልጋሎትን ማግኘት አይችልም። በተለይ ራፊኒያ በዚህ ውድድር ዓመት ለባሎንዶር ጭምር ከሚታጩ ተጫዋቾች መካከል አንደኛው እንደሆነ ይታወቃል። በዛሬው ጨዋታ ግን ባርሴሎና የዚህን ተጫዋች ግልጋሎት ማግኘት አይችልም። ምሽት አምስት ላይ የሚደረግ መርሀ ግብር ነው። ሊቨርፑልን የተመለከቱ መረጃዎችን እናንሳ። ጀሬል ኳንሳ በክረምቱ የዝውውር መስኮት በኒውካስትል ዩናይትድ ለመሃል ተከላካይነት እጩ ውስጥ ይገኛል ተብሏል። እስካሁን ምንም አይነት እንቅስቃሴ የለም። ነገር ግን እሱ በዝርዝር ውስጥ እንዳለ ግን ዘገባዎች ያሳያሉ። ፋብሪሲዮ ሮማኖ እንደገለጸው ከሆነ ኒውካስል ዩናይትድ ዲያን ሆይችሰንን ማስፈረም ይፈልጋሉ። ነገር ግን ኒውካስል ይህንን ተጫዋች ለማስፈረም በጣም አስቸጋሪ እንደሚሆንባቸው ያውቃሉ። ምክንያቱም በአውሮፓ የሚገኙ ትልልቅ ክለቦች የዚህ ተጫዋች ፈላጊ ናቸው። ሪያል ማድሪድን ጨምሮ ሊቨርፑልና ቸልሲም ሌሎችም የአውሮፓ ታላላቅ ክለቦች የዴን ሆይትሰን ፈላጊዎች ናቸውና ኒውካስል ይህንን ተጫዋች ለማግኘት በጣም ከባድ ፉክክር ማድረግ ይጠበቅበታል። በዛ ምክንያትም ጃሬል ኳንሳህን ለማስፈረም ሙከራዎችን ያደርጋሉ ተብሎ ይጠበቃል። ሊቨርፑል ደግሞ በዚህ ጉዳይ ላይ አንድ እንግዲህ የሚቀራረበ ፕሮፖዛልን አቅርቧል ለኒውካስል ዩናይትዶች። እንግዲህ ሊቨርፑሎች ከሚፈልጓቸው በክረምቱ ከሚፈልጓቸው ተጫዋቾች መካከል አንደኛው የኒውካስል ዩናይትዶ አሌክዛንደር ኢሳክ እንደሆነ ሁላችንም የምናውቀው ጉዳይ ነው እና ሊቨርፑል አንድ አማራጭን ለኒውካስል ዩናይትድ ማቅረባቸው ነው የሚነገረው። ይህም ጃሬል ኳንሳህንና ጆ ጎሜዝን ለኒውካስል ዩናይትድ ሽጦ አሌክዛንደር ኢሳክን መግዛት ትልቁ አማራጭ እንደሆነ ነው አሁን ላይ እየተገለጸ የሚገኘው እንግዲህ ገንዘብ ተጨምሮ ማለት ነው። በቀጣይ ከነዚህ ዝውውሮች ጋር በተያያዘ የሚወጡ አዳዲስ ጉዳዮችን ወደ እናንተ እናደርሳለን። ሊቨርፑል በዚህ ክረምት እንግዲህ ይለየዋል ተብሎ የሚጠበቀው ተጫዋች እንግዲህ እንደሆነ ተረጋግጧል በአብዛኛው ትሬንት አሌክዛንደር አርኖልድ ወደ ሪያል ማድሪድ የሚሄዱ ነገር እርግጥ ሆኗል። ስለዚህም እንግዲህ ሊቨርፑሎች በዚህ ቦታ ላይ ሌሎች ተጫዋቾችን ማሳሳቸውን ቀጥለዋል። እርግጥ ነው ኮነር ብራድ ላይ በዚህ ቦታ ላይ የሚጫወት አሁን ላይ ተጫዋቻቸው ነው። ነገር ግን በተደጋጋሚ ጉዳቶች ምክንያትና እንዲሁ ደግሞ አንዳንዴ ትሬንት አሌክዛንደር አርኖልድ የሚሰጣቸውን ነገሮችንም እንግዲህ ከመስጠት አንጻር የተለያዩ አማራጮችን መፈለጋቸው አይቀሬ ነው። ሊቨርፑሎች አሁን ላይ የባየር ሌቨርኩዘኑ ጀረሚ ፍሪምፖንክ ከሊቨርፑል ጋር ስሙ እየተያዘ የሚገኘው ተጫዋች ነው። በእርግጥ በሌሎችም የአውሮፓ ታላላቅ ክለቦች ይፈለጋል። በተለይ ማንቸስተር ዩናይትድም ከዚህ ተጫዋች ጋር ከወኪሉ ጋር ንግግሮችን አድርገዋል የሚሉ ዘገባዎች እየወጡ ስለሆነ ሊቨርፑል ፍሪምፖንግን ለማስፈረም ትልቅ ፉክክር ይጠብቀዋል። ነገር ግን የጀረሚ ፍሪምፖንግ ወኪል በትናንትና ዕለት በዝውውር ጉዳዮች ላይ ለመነጋገር ወደ ሊቨርፑል አቀንቷል የሚሉ መረጃዎች ደግሞ እየወጡ ይገኛሉ። እንግዲህ ሊቨርፑል ይህንን ተጫዋች ለማስፈረምም እንቅስቃሴ ያደርጋል ተብሎ ነው የሚጠበቀው። ሊቨርፑሎች እንግዲህ ቲኖ ሌቨርማንቶንም ሊመለከቱ ይችላሉ። ከጀረሚ ፍሪምፖንግም ውጪ ሊቨርፑሎች ቲኖ ሌቨርማንቶን እና ጀረሚ ፍሪምፖንግን ያደንቁታል። ነገር ግን ኒውካስል ዩናይትድ ለቲኖ ሌቨርማንቶ የሚወጣውን የትኛውንም የዝውውር ጥያቄ አይቀበልም። እናም ተጫዋቹ የክለቡ ቁልፍ ተጫዋች ነው ብለው የሚያምናሉ። ሊቨርፑል ኮነር ብራድላይን በዛ ቦታ ላይ በቋሚነት ማጫወት እንደሚችሉም ያምናሉ ብለዋል፣ በቤን ጃኮብስ ባወጣው መረጃ ሊቨርፑል በዚህ ውድድር ዓመት በፕሪምየር ሊጉ አሸናፊ የሚሆን ከሆነ 176 ሚሊዮን ፓውንድ እንደሚያገኝም የወጡ መረጃዎች ያሳያሉ። ኬፓ አሪዛባላጋ አሁን ላይ በቦርን መዝ እየተጫወተ የሚገኝ ተጫዋች ነው። ከዚህ በፊት የቼልሲ ንብረት እንደሆነ ይታወቃል። የቼልሲ ውዱ ፈራሚ ነው። በፕሪምየር ሊጉም ውዱ የግብ ጠባቂ ፊርማ ኬፓ አሪዛባላጋ ነው። ከአትሌቲክ ቤልባኦ የመጣበት ገንዘብ እጅግ በጣም ብዙ እንደነበረ እናስታውሳለን። በውሰትም በሪያል ማድሪድ ሲጫወተ አምናም የምናስታውሰው ነው። በፕሪሚየር ሊጉ ከገጠምካቸው ወይም ደግሞ በጣም ከገጠምካቸው ከባዱ ተጋጣሚ ወይም ከባዱ አጥቂ የገጠመክ ማን ነው ተብሎ ጥያቄ ቀርቦለት ነበር። መውሳላ ሲል ሀሳቡን ሰጥቷል። እሱ ቋሚ እና ደግሞ የማይወርዳ አቋም ያለው ጨዋታው ላይ ዝግጁ ትሆናለህ፣ ነገር ግን ኳሱ መውሳላ እግር ውስጥ ከገባ ሁሉም ነገር በፍጥነት ይከናወንብሃል። እሱ ልዩ ነገር አለው ሲልም ነው ግብ ጠባቂው ኬፓ አሪዛባላጋ ስለ ሙሐመድ ሰላህ ሀሳቡን የተናገረው። አርሰናልን የተመለከቱ መረጃዎችን ደግሞ እናንሰ አርሰናል ሪያል ማድሪድን ከቻምፒየንስ ሊግ አሰናብቷል። የለንደኑ ክለብ አርሰናል ሴቶች ቡድን ነው ከሪያል ማድሪዳቸው ጋር እያደረገውን የሴቶች የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ ጨዋታ እንግዲህ በመልሱ ጨዋታ 3 ለ 0 ማሸነፍ የቻሉት በመጀመሪያው ጨዋታ ሪያል ማድሪድ 2 ለ 0 አሸንፈው ነበር። በመጀመሪያው ጨዋታ 2 ለ 0 የተሸነፈው የአርሰናል ሴቶች ቡድን ሪያል ማድሪድን በድምር ውጤት 3 ለ 2 በመርታት ግማሽ ፍጻሜውን መቀላቀል ችሏል። አርሰናል በሴቶች የአውሮፓ ቻምፒየንስ ሊግ ታሪክ ሩብ ፍጻሜ ታሪክም ሁለት ለዜሮ ተሸንፎ ውጤቱን በመቀልበስ ግማይ ፍጻሜ የተቀላቀለ የመጀመሪያው ክለብም ሆኗል። የሪያል ማድሪድ ሴቶች ቡድን ከአውሮፓ ቻምፒየንስ ሊግ ውድድር ውጭ ሆነዋል። በሌላ የሴቶች የአውሮፓ ቻምፒየንስ ሊግ ጨዋታ ሊዮን ባየር ሚኒክን አራት ለአንድ በማሸነፍም ግማይ ፍጻሜውን ተቀላቅለዋል። የአርሰናል ሴቶች ቡድን በግማይ ፍጻሜው ከኦሎምፒክ ሊዮን ሴቶች ቡድን ጋርም ጨዋታቸውን ያደርጋሉ። ቡካዮ ሳካ የሀገራት ጨዋታ የፈጠረውን ጊዜ በመጠቀም በፍጥነት ከሜዳን ወደ ሜዳ እንግዲህ ለመመለስም የሚያደርገውን ጥረት አሁንም አጠናክሮ መቀጠሉ ነው። ቻርልስ ዋትስ የዘገበው እንግዲህ ጉዳት ካስተናገደ ረዘም ያሉ ጊዜያቶች የሆኑት ቡካዮ ሳካ አሁን ላይ ግን እንግዲህ ከኢንተርናሽናል ብሬኩ መልስ በሚደረጉ የተወዳጁ እንግሊዝ ፕሪምየር ሊግ መርሃ ግብሮችና እንዲሁ ደግሞ በአውሮፓ ቻምፒየንስ ሊግም ለአርሰናል ግልጋሎቱን ይሰጣል ተብሎ ይጠበቃል። በአንዶኒ ኢራኦላ የሚመሩት ቦርነ መዞዎች ለጋናዊው የመስመር አጥቂያቸው አንቷን ሴሜኒዮ ፈላጊ ክለቦች ውል ማፍረሻው ሰባ ሚሊየን ፓውንድ እንደሆነ ገልጸውላቸዋል። እንግዲህ አርሰናል የዚህ ተጫዋች እንግዲህ ከፍተኛ ፈላጊው እንደሆነ የሚታወቅ ጉዳይ ነውና አንዶኒ ኢራኦ ላይ ይፋ አድርጓል። የቦርንመዙ እንግዲህ ቡድን ይፋ አድርጓል ሰባ ሚሊዮን ፓውንድ እንደሆነ እዚህ ተጫዋች ላይ የተለጠፈው ገንዘብ ወይም ደግሞ የውል ማፍረሻው። ስለዚህ አርሰናሎች ይህንን ተጫዋች ለማምጣት የሚሞክሩ ከሆነ ከክለቡ ጋር ድርድሮችን ማድረግ አለ፣ ያ ደግሞ የውል ማፍረሻውን ሰባ ሚሊዮን ፓውንድ መክፈል እንዳለባቸው ነው የሚታመነው። አርሰናሎች የአሌግዛንደር አሌክሳንደር ኢሳክን ዋጋ ከመጠን በላይ ከሆነባቸው ፊታቸውን ወደ ፍራንክፈርቶ ፈረንሳዊ አጥቂ ሆጎ ኤከተኬ እንደሚያዞሩ ተገልጿል። ኒውካስል ዩናይትድ ከአሌክዛንደር ኢሳክ 150 ሚሊዮን ፓውንድ ይጠይቃሉ። በአንጻሩ ሁገ እኬቴኬ ዋጋው 60 ሚሊዮን ፓውንድ እንደሆነ ነው ዘገባው የሚያሳየው። ዘሰን ነው ይህንን መረጃ ያወጣው። ኢታን ንዌኔሪ ከአርሰናል ጋር የሚያቆየውን አዲስ የረጅም ጊዜ ኮንትራት ለመስማማት ከጫፍ ደርሷል። እንደሚታወቀው ኢታን ንዌኔሪ በዘንድሮ የብረዳ ዓመት በተሰለፈባቸው ጨዋታዎች ድንቅ ጊዜን በማሳለፉ እንግዲህ አርሰናሎች ኮንትራቱን ለማራዘምም ጥረት ያደረጉ ሲሆን በአሁኑ ሰዓት ከስምምነት ለመድረስም በጣም እየተቃረቡ እንደሆነ ተዘግቧል። ኤታን ንዌኔሪ በአርሰናል እጅግ በጣም ደስተኛ እንደሆነ ነው የሚነገረውም በዘንድሮ የውድድር ዓመት በአጠቃላይ 29 ጨዋታዎችን ያደረገ ሲሆን በ12 ጨዋታዎች ደግሞ ቋሚ ሆኖ የተጫወተ ሲሆን 8 ግብና አንድ ደግሞ ግብ የሆነ ኳስም አመቻይቶ ማቀበል እንደቻለ ነው ዘገባዎችም የሚያሳዩት። አርሰናል በክረምት የዝውውር መስኮት ማርቲን ዞቤሜንዲን እንደሚያስፈርም የስካይ ስፖርቱ ተንታኝ መረጃውን እያጋራ ይገኛል። አያይዞውም ማርቲን ዞቤሜንዲ የሊቨርፑልን የዝውውር ጥያቄ ውድቅ ያደረገው ለአርሰናል ፍቅር ያለው በመሆኑና አርሰናል መዘዋወር ስለሚፈልግ ነው በማለት የስካይ ስፖርቱ ተንታኝ መረጃውን አጋርተዋል። እንግዲህ በቀጣይ ከሪያል ማድሪድ ጋር በጣም በትልቁ ፍክክር ሊኖርባቸው እንደሚችል ነው ዘገባዎች ያሳዩት። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን እናንሳ። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት ተጫዋች ለማስፈረም ቢፈልግም ነገር ግን ከፍተኛ ደሞዝ የሚጠይቁ ተጫዋቾችን ማስፈረም ከባድ እንደሚሆንበት ተገልጿል። እንዲሁም ተደጋጋሚ የማይጎዳና ጠንካራ ለሆነ ተጫዋችም ቅድሚያ እንደሚሰጡ ነው ዘአትሌቲክ ያጋራው መረጃው። ጎድዊል ኩኮንኪ በቅርቡ 17 ዓመት የሚሞላው ሲሆን በዚህም ምክንያት ማንቸስተር ናይትድ አመራሮች የመጀመሪያውን የፕሮፌሽናል ኮንትራቱን ሊሰጡት እንዳሰቡ ነው ማንቸስተር ኢቭኒንግ ኒውስ መረጃውን ያጋራው ሌላኛው ይኸው እንግዲህ መረጃ ተቋም። ሌላ የጋራው መረጃ ደግሞ ዩናይትዶች ሼሊሴንም የፕሮፌሽናል ኮንትራክቱን ለማስፈረም አይቸኩሉም፣ ምክንያቱም ተጫዋቹ የወደፊት የመጀመሪያ ቡድን ተስፋና አስፈላጊ ተጫዋች አድርጎ ስለሚታሰብ ነው። ሼሊሴ የጡንቻ ጉዳት ካስተናገደ በኋላ በዚህ ሰዓት በጥሩ አቋም ላይ የሚገኝ ሲሆን የማንቸስተር ነትድ አመራሮችም ተጫዋቹን ከመጠን በላይ ላለመጫንም የጨዋታ ደቂቃዎችን እየገደቡበት እንደሚገኙ ነው ማንቸስተር ኢቨኒንግ ኒውስ መረጃውን ያጋራው አሌክስ ቴሌስ ስለ ክሪስቲያኖ ሮናልዶ ይናገራል። እርሱ በማንቸስተር ዩናይትድ ምንም አይነት ችግር አልነበረም፣ እንዲሁም በተቃራኒውም ክሪስቲያኖ ሮናልዶ ለክለቡ ሁልጊዜም ለችግሮች መፍትሄ የሚሰጥ ሰው ነበር ሲል ነው። አሌክስ ቴሌስ ስለ ቀድሞው የማንቸስተር ዩናይትድ እንግዲህ የቡድን አጋሩ እንዲሁ ደግሞ በአል ናስርም አንድ ላይ መጫወታቸውን እናስታውሳለን። ስለ ክሪስቲያኖ ሮናልዶ ሀሳቡን የተናገረው ፋብሪዚዮ ሮማኖ በውሰት ከማንቸስተር ዩናይትድ ስለለቀቁት ጄደን ሳንቾ እና ማርከስ ራሽፎርድ ሀሳቡን ሰጥቷል። ሳንቾ በቸልሲ መቆየት ይፈልጋል። ምንም እንኳን ጥሩ አቋም ላይ ባይገኝም፣ ክለቡ በተጫዋቹ ላይ ደስተኛ ናቸው። ወደ ማንቸስተር ዩናይትድ የሚመለስበት እድል አለ የሚሉ መረጃዎች ቢበራከቱም፣ ቸልሲዎች ግን ስለዚህ ጉዳይ ጭራሽ እያሰቡ አይደለም አስተም ቬላዎች በማርከስ ራይፎርድ ደስተኛ ናቸው። ነገር ግን የግዢው አንቀጽ ማካተትና ተግባራዊ ማድረጉ ላይ እስካሁን አልወሰኑም ሲልም ነው የተናገረው። በዚህ ጉዳይ ላይ በውድድር ዘመኑ መጨረሻ ላይ ውሳኔ ይሰጣሉ ተብሎም ይጠበቃል። አንድሬ ኦናና ዩናይትድን የመልቀቅ ፍላጎት የለውም። በትናንትና ዕለት የወጡ አንዳንድ ዘገባዎች የተወሰኑ የሳውዲ ክለቦች ካሜሮናዊውን ግብ ጠባቂ አንድሬ ኦናና ለማስፈረም ፍላጎት ማሳየታቸውን መጠቆማችን ይታወሳል። ሆኖም ግን ፖርቱጋላዊው አሰልጣኝ ሩበን አሞሪም ግብ ጠባቂውን የመልቀቅ ፍላጎት እንደሌላቸው ሲገለጽ ማንቸስተር ዩናይትድ በተቃራኒው ጥሩ የሚባለ የዝውውር ሂሳብ ከቀረበለት ኦናና አሳልፎ ለመስጠትም ፍቃደኛ ሊሆን እንደሚችል ነው የሚነገረው። ግብ ጠባቂው በበኩሉ በክረምቱ የዝውውር መስኮት ከማንቸስተር ዩናይትድ ለመልቀቅ እቅድ የለውም ተብሏል። ነገር ግን ኦናና የክለቡ ቀጣይ እቅድ አካል እንዳልሆነ ከተናገረው ግን ከማንቸስተር ዩናይትድ ጋር መለየትም ሊያጤንበት እንደሚችል ነው የኢኤስፔኑ ሮብ ዳብሰን መረጃውን ያጋራው። ቪላ ማርከስ ራሽፎርድን በቋሚ ውል ማስፈረም ይፈልጋሉ። የአሰልጣኝ ኡናይ ኤምሪው ክለብ አስተን ቪላ እንግሊዛዊውን የመስመር አጥቂ ማርከስ ራሽፎርድን በቋሚ ዝውውር የማስፈረም ፍላጎት ማሳየቱ ተገልጿል። ተጫዋቹ ባሳለፍ ነው የጥሬት ጫዋቾች የዝውውር መስኮት በውሰት ውል ወደ ቪላ ካመራ በኋላ እያሳየ የሚገኘው ብቃት የክለቡን ሰዎች ማስደሰቱ ተናግሯል። ይህንን ተከትሎም አስተን ቪላ በክረምቱ የዝውውር መስኮት ተጫዋቹን በቋሚ ውል ለማስፈረምም ጥረት ያደርጋል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ ከ27 ዓመቱ አጥቂ ዝውውርን በትንሹ 30 ሚሊዮን ፓውንድ እንደሚፈልግ ነው ቴሌግራፍ መረጃውን ያጋራው። አነስተኛ ደሞዝ የሚጠይቁና ከጉዳት ነጻ የሆኑ ተጫዋቾች ብቻ ይፈልጋሉ። ማንቸስተር ዩናይትዶች ዩናይትድ በመጪው የክረምት ተጫዋቾች የዝውውር መስኮት ተጫዋቾች ለማስፈረም ወደ ገበያው ይወጣሉ። ሆኖም ግን ዩናይትዶች ቅድሚያ የሚሰጡትም ጉዳይ አነስተኛ ደሞዝ የሚጠይቁ ያን ያክል ጉዳት ታሪክም የሌላቸው ነው። ሉክ ሾው የጉዳቱ ከጉዳቱ ለማገገምና ከመቼውም ጊዜ በላይ ለጨዋታ ብቁ ለመሆን የግል ልምምዱን አጠናክሮ ቀጥሏል። በአሁኑ ሰዓትም ወደ ሞቃታማዋ የኳታር ዋና ከተማ ወደ ሆነችው ዶሃ ያመራ ሲሆን በዚህም የተለያዩ የአካል ብቃት እንቅስቃሴዎችን እያደረገ ይገኛል። በተጨማሪም ከጥቂት ቀናት በኋላ ወደ ካሪንግተን እንደሚመለስም ነው የሚጠበቀው። ኮቢ ማይኖ ማንቸስተር ዩናይትድን ሊለቅ ይችላል። እንግሊዛዊው የአማካይ ስፍራ ተጫዋች የሆነ ኮቢ ማይኖ በመጪው የክረምት የተጫዋቾች የዝውውር መስኮት ከማንቸስተር ዩናይትድ ጋር ሊለያይ የሚችልበት እድል እንዳለ ነው የሚገለጸው። ምንም እንኳን በተጫዋቹ ወኪሎችና በማንቸስተር ዩናይትድ መካከል የ19 ዓመቱ አማካይ አዲስ ውል እንዲፈርም ለማስቻልም ንግግሮች እንደቀጠሉ እንደሆነ ቢገለጽም የተጫዋቹ መልቀቅ በክለቡም ሆነ ለተስፈኛው አማካይ የተሻለ ውሳኔ እንደሆነ እየታመነበት ይገኛል ተብሏል። ፖርቱጋላዊው አሰልጣኝ ሩበን አሞሪም ተጫዋቹን በቡድናቸው ውስጥ ማቆየት እንደማይቀጥሉ ከዚህ ቀደምም በተደጋጋሚ መግለጻቸው የሚታወስ ነው። ዘገባው ከማንቸስተር ኢቭኒንግ ኒውስ የተገኘ ነው። አሁን ደግሞ ቸልሲን የተመለከቱ መረጃዎችን ወደ እናንተ እናደርስ። ውድ ቤተሰቦቻችን የቸልሲ ደጋፊዎች የክለቡን ባለቤት ከሰሱ። የለንደኑ ክለብ ቸልሲ ደጋፊዎች የእንግሊዝ ፕሪሚየር ሊግ ኃላፊዎች የክለቡ ባለቤት ቶድ በሁሌ ላይ እርምጃ እንዲወስዱ በደብዳቤ መጠየቃቸውን የተነገረው፣ ደጋፊዎቹ የክለቡ ባለቤት ላይ ክሳቸውን ያቀረቡት ህጋዊ ያልሆነ የፕሪሚየር ሊግ ትኬት መገበያያ ድህረገጽ አላቸው በሚልም ነው። ሳውድ በሁሊ የቼልሲን ጨዋታ ጨምሮ ከእንግሊዝ ውጭ ላሉ ደጋፊዎችም የፕሪምየር ሊግ ትኬቶችን በውድ ዋጋ እንዲያገኙ የሚያስችል ድረገጽ እንዳላቸው ተገልጿል። እንግዲህ ድረገጹ ትኬቶችን በሺዎች የሚቆጠር ፓውንድ ለመልሶ ሽያጭ ያቀርባል የተባለ ሲሆን ሊጉ ካሳወቃቸው ህጋዊ ባልሆኑ የትኬት ድረገጽ ዝርዝር ውስጥም መኖሩ ተነግሯል። የቼልሲ ደጋፊዎች በበኩላቸው የሊጉ ዋና ኃላፊ ሪቻርድ ማስተርስ ጉዳዩን አጣርተው እርምጃ እንዲወስዱም ነው በደብዳቤም የጠየቁት። የጃኦ ፌሊክስ ወኪል ሆርግ መንዴስ ከቱርክ ትልልቅ ክለቦች ጋር በክረምቱ ተጫዋቹን ለማስፈረም ስለሚችሉበት እድል ተወያይተዋል። ምክንያቱም ተጫዋቹ ከኤሲ ሚላን ጋር የሚቀጥልበት ሁኔታ ትንሽ ስለሆነ ነው። ዘገባዎች እንደሚያሳዩት ከሆነ ሜንዴዝ ለቼልሲ ጃኦ ፌሊክስን ወደ ቱርክ ሊግ መዘወር እንደሚፈልግና ክለቡንም ይህንን ለማስቆም ምንም አይነት ጥረት እንደማያደርጉ ነው። ጋላትሳራይ ፖርቱጋላዊውን አጥቂ የመግዛት አማራጭ ባለው የውሰት ውልም ለማስፈረም ፍላጎት ያለው ሲሆን ቸልሲ ግን ተጫዋቹን በቋሚነት መልቀቅ እንደሚፈልግ ነው ግልጽ አድርጎ የተናገረው። ኤንዞ ፈርናንዴዝ ወደ አትሌቲኮ ማድሪድ የመሄድ ምንም አይነት ፍላጎት የለውም። በርካታ የክለቡ ተጫዋቾች ወደ ስፔን ክለብ እንዲመጣ ቢጠይቁትም የተጫዋቹ ሀሳብ ግን ሁልጊዜም ከቸልሲ ጋር መቀጠል እንደሆነ ይነገራል። በተለይ ደግሞ አርጀንቲናውያን የሆኑ አምስት ያክል ተጫዋቾች እንግዲህ ይገኛሉ አትሌቲኮ ማድሪድ ውስጥ እና እነ ሮድሪጎ ዴ ፖል ከዛ በተጨማሪ ሁሊያን አልቫሬዝን ጨምሮ የዲየጎ ሲሞኔ ልጅ የሆነው ጉሌርሞ ሲሞኔን ጨምሮ በርከት ያሉ እንግዲህ እስከ አምስት የሚደርሱ ተጫዋቾች አርጀንቲናውያን ተጫዋቾች በዚህ ስብስብ ውስጥ ይገኛሉ እና እንግዲህ የአርጀንቲናውያን ተጫዋቾች ኤንዞ ፈርናንዴዝን ወደ አትሌቲኮ ማድሪድ እንዲመጣ ጥያቄዎች ያቀርበውለት ነበር፣ የአትሌቲኮ ማድሪድ ተጫዋቾች ነገር ግን እሱ በቸልሲ መቆየት ፍላጎቱ እንደሆነ ተናግሯል። ቸልሲ በጄደን ሳንቾ ደስተኞች ናቸው፣ እሱም በለንደን ተመችቶታል። ሳንቾ በቸልሲ መቆየት ይፈልጋል፣ ነገር ግን ሁሉም ነገር በቀጣዮች ወራት ላይ ይወሰናል የተባለው ፋብሪሲዮ ሮማኖ ነው ይህንን መረጃም ያጋራው። ሆርግ ሜንዴስ ለዩቬንቱስ ኬናን ይልዲዝን በሊቨርፑል ማንቸስተር ዩናይትድና በቼልሲ እንደሚፈልግ ነግሯቸዋል። ስለዚህም ዩቬንቱስ ከኬናን ይልዲዝ ጋር የሚደረገውን ነገር እንግዲህ በቀጣይ እልባት ያገኛል ተብሎ ነው የሚጠበቀው። ሪያል ማድሪድን የተመለከቱ መረጃዎችን እናንሳ። ብራዚል ካርሎ አንቸሎቲን መሸም ትፈልጋለች። የብራዚል ብሔራዊ ቡድን አሰልጣኝ ካርሎ አንቸሎቲን በኃላፊነት ለመሾም በድጋሚ ማናገር መጀመሩን የተገለጸው ብራዚሎቹ አሰልጣኝ ካርሎ አንቸሎቲን በ2026ቱ የዓለም ዋንጫ ውድድር ቡድኑን እንዲመሩ እንደሚፈልጉ ተገልጿል። ሎስ ብላንኮቹ በበኩላቸው በአሰልጣኝ ካርሎ አንቸሎቲና ብራዚል መካከል ንግግር ስለመደረጉ እንደማያውቁ ነው የተዘገበው። ሪያል ማድሪድ ከአሰልጣኝ ካርሎ አንቸሎቲ ጋር ከተለያየ አሰልጣኝ ሻቪ አሎንዞን በኃላፊነት ይሾማል ተብሎም ነው የሚጠበቀው። አሁን ላይ እንግዲህ እንደ ግሎቦ ዘገባ ከሆነ የብራዚል እግር ኳስ ኮንፌዴሬሽን ካርሎ አንቸሎቲ ለ2026 የዓለም ዋንጫ የብራዚል ብሔራዊ ቡድን ቀጣዩ አሰልጣኝ እንዲሆን ለማድረግም ጥረቱን ቀጥሏል። አንቸሎቲ ከሪያል ማድሪድ ጋር ኮንትራት ቢኖረውም እንግዲህ ፕሬዚደንት የ የብራዚሉ ፕሬዚደንት የሆኑት የኤድናልዶ ሮድሪጌስ ሁነኛ ምርጫ ሆኖ ቀጥሏል። እኚህ ፕሬዝደንት በአሁኑ ሰዓት የብሔራዊ ቡድኑ አሰልጣኝ የነበሩትን ዶሪቫል ጁኒየርን ማሰናበት እንዴት እንደሚቻል እየገመገሙ መሆናቸውን መረጃዎች ይጠቁማሉ። በብራዚል እግር ኳስ ኮንፌዴሬሽን እና በካርሎ አንቸሎቲ መካከል የተደረገው የመጀመሪያ ንግግሮችም ጥሩ ነበሩ። ነገር ግን ጣሊያናዊው አሰልጣኝ ሪያል ማድሪድን በዩናይትድ ስቴትስ ከጁን እስከ ጁላይ በሚጫወተው የፊፋ የዓለም ክለቦች ዋንጫ እስኪጠናቀቅ ድረስም ተጨማሪ ውይይቶች እንደሚጠበቅ ነው የተነገረው የሚባሉ ወሬው ተሰምተዋል። ከዓለም የክለቦች ዋንጫ በፊትም እንግዲህ ብራዚል ከኢኳዶርና ከፓራጓይ ጋር ሁለት ወሳኝ የዓለም ዋንጫ የማጣሪያ ጨዋታዎች አሏት። ሁለቱም ጨዋታዎች በጁን መጀመሪያ ላይ እንደሚደረጉ ነው መርሃ ግብር የተያዘላቸው። ይህም ሮድሪጌስ የአሁኑ አሰልጣኝን ለማሰናበት ትልቅ ውሳኔን እንዲያደርግም ጊዜ ይሰጣል ተብሏል። ዶሪቫል እስከዚያ ድረስም በብሔራዊ ቡድኑ ማቆየት አለበት ወይም ደግሞ ከካርሎ አንቸሎቲ ጋር ያለው ድርድር እስኪጠናቀቅ ድረስ ጊዜያዊ አሰልጣኝ ይሾም የሚለው ይሄ ውሳኔ እንግዲህ የፕሬዚደንቱ ቁልፍ ከሆኑ ስራዎች መካከል አንዱ ሊሆን እንደሚችል ነው መረጃዎቹ ያሳዩት። ባርሴሎና አሌግዛንድር አርኖልደን በዣቪ ስርም እንግዲህ ለማስፈረም ፍላጎቱ ነበራቸው። እንደ ካንዴ ና ሴር ዘገባ ከሆነ ባርሴሎና ከጥቂት ዓመታት በፊት አሌክዛንደር አርኖልድን ለማስፈረም ፍላጎቱ ነበራቸው። ክለቡ በተለይም በሻቪ ኤርናንዴዝ እና በጆርዲ ክራይፍ አመራር ስርም ትሬንት አሌክዛንደር አርኖልድን ለማግኘት ከፍተኛ ፍላጎት ነበራቸው፣ ነገር ግን በአንድም ሆነ በሌላ ምክንያት እርምጃው ፈጽሞ እውን ሊሆን አልቻለም። ሪፖርቱ አክሎም በቅርቡ የካታላኑ ክለብ የአሁኑን የስፖርቲንግ ዳይሬክተር ዴኮን የአሌክዛንደር አርኖልድ ወኪል አግኝቶ ወደ ባርሴሎና እንዲያቀና ስለሚያስችለው ሁኔታም ተወያይተው እንደነበር መረጃዎቹ ያሳያሉ። ይሁን እንጂ ባርሴሎና የትሬንት አሌክዛንደር አርኖልድን ውል ለማፍረስ ሊያጋጥመው የሚችለውን የክለብ የተጋነነ የደሞዝ ክፍያን ጨምሮ በርካታ እገዳዎችም አጋጥመት ነበር። ምንም እንኳን ባርሴሎናም በቅረብ ሳምንታት ውስጥ አዲሱ የቀይ መስመር ተጫዋች የሆነው አሌክዛንደር አርኖልድን ለማስፈረም ገበያውን ለመመልከት አላገደውም። ከአምስት ዓመታት በፊት ትሬንት አሌክዛንደር አርኖልድ ባርሴሎናን እንደሚያደንቅና የሊዮኔል ሜሲ ደጋፊ እንደሆነ በመጽሔት ላይ እንደተናገረ ልብ ሊባል ይገባል። ነገር ግን ከአምስት ወር ባላነሰ ጊዜ ውስጥ እንግሊዛዊ ኮከብ ለባርሴሎና እንግዲህ ተቀናቃኝ ለሆነው ለኃያሉና ለሁሉም ተጫዋቾች እንግዲህ መጫወት ለሚፈልጉበት ሪያል ማድሪድም ለመጫወት ተቃርቧል ይለናል ዘገባው። በእርግጥም ትሬንት አሌክዛንደር አርኖልድ ለዳኒ ካርቫሃል የረጅም ጊዜ ተተኪ መሆን ዋነኛ ዓላማ ሲኖረውም በሪያል ማድሪድ የተከላካይ መስመር ውስጥም ቁልፍ አካል እንደሚሆን ነው በርካቶች የሚጠይቁት። በዚህ ውድድር ዘመን መጀመሪያ ላይ በሪያል ማድሪድ ሰዎችና በሻቪ አሎንዞ ተወካዮች መካከልም ንግግሮች መደረጋቸውን ማሪዮ ኮርቴግና የዘ አትሌቲክ ዘጋቢ መረጃውን አጋርቷል። ሪያል ማድሪድ በቀጣዩ የዝውውር መስኮት ላይ ደግሞ አዲስ የማል ተከላካይ የማስፈረም ምንም አይነት ፍላጎት አልነበረውም ነገር ግን ዴን ሆችሰን የቦርዱን ሀሳብ አስቀይረዋል። እናም ዴን ሆችሰን ለሪያል ማድሪድ የመጫወት ፍላጎት ያለው ሲሆን ሪያል ማድሪድም ተጫዋቹን ማስፈረም እንደሚፈልጉ ነው ሬሌቮ መረጃውን ያጋራው። የስፔኑ ክለብ ሪያል ማድሪድ በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ ማለፋቸውን ተከትሎ ለሁሉም ተጫዋቾች ጉርሻ መክፈሉ ተነግሯል። ሎስ ብላንኮቹ ለያንዳንዱ ተጫዋች 250 ሺ እንግዲህ ዩሮ ቡርሻ ወይም ደግሞ ቦነስ መክፈላቸውን የተነገረው ሪያል ማድሪድ በቻምፒየንስ ሊግ ጥሎ ማለፍ አትሌቲኮ ማድሪድን በመለያ ምት በመርታት ሩብ ፍጻሜ መድረሳቸው ይታወሳል። በሩብ ፍጻሜው ሪያል ማድሪድ ከፕሪሚየር ሊጉ ክለብ አርሰናል ጋር ደግሞ ጨዋታቸውን እንደሚያደርጉ ነው የወጣላቸው መርሃ ግብር የሚያሳየው። ዩቬንቱስ በክረምቱ ሊያገኘው የሚችለው ያልተጠበቀ ፈራሚ የእግር ኳስ ህይወቱን በፕሪሚየር ሊግ ውስጥ ያሳለፈው ተጫዋች ለቱሪኑ ክለብ ዩቬንቱስ ሊፈርም ይችላል። ራሂም ስተርሊንግ በእግር ኳስ ህይወቱ ውስጥም አዲስ ምዕራፍ ሊያጋጥመው ይችላል። ዩቬንቱስ ለእንግሊዛዊው የመስመር አጥቂ መዳረሻ ሊሆንም ይችላል። የ30 ዓመቱ የቼልሲው ተጫዋች አሁን ላይ በውሰት በአርሰናል ይገኛል። ከፕሪሚየር ሊጉ ለቆ በጣሊያን እግር ኳስም እድሉን ሊሞክር ይችላል። የቱሪኑ ክለብ ለቀጣዩ የወድድር ዘመን የአጥቂ መስመሩን ለማጠናከር የስተርሊንግን ልምዱንና ጥራቱንም ከፍ አድርጎ ይመለከተዋል። የዩቬንቱስ እውነተኛ ፍላጎት በስተርሊንግ ላይ እየታየ ነው። የክንፍ ተጫዋቹ ሙሉ ህይወቱን በእንግሊዝ አሳልፏል። እንደ ሊቨርፑል፣ ማንቸስተር ሲቲ እና ቸልሲ ላሉ ክለቦችም ተጫውተዋል። ነገር ግን ብቃቱ ከቅርብ ጊዜያት ወዲህ በትልቅ ውጣ ውረድ እያለፈ ነው። በውሰት ቆይታው ከአርሰናሎች ጋርም ጥሩ ጊዜ የሌለው ስተርሊንግ በአርሰናል ወሳኝ ተጫዋችም መሆን አልቻለም። የሁኔታ ቸልሲ በቋሚነትም የሚሰናበትበት ሁኔታን እንዲያስብ አድርጎታል። እናም ደግሞ ወደ ሴሪኤው የመዘወር እድሉ በጣም እየጨመረ ነው። ለዩቬንቱስ ራሂም ስተርሊንግን ማስፈረም ትልቅ ማጠናከር የሆነላቸዋል ተብሎ ይታሰባል። የስተርሊንግ ፍጥነቱ ተጫዋቾችን ቀንሶ የመሄድ ብቃቱና የጎል አግቢነት አቅሙም በክረምቱ የዝውውር ገበያ ላይ ቡድናቸውን ለማጠናከር አማራጮችን ለሚፈልጉት ቢያንኮኔሪዎቹ የአጨዋወት ዘይቤው ተስማሚ ነው። በተጨማሪም የጣሊያኑ ክለብ በአውሮፓ ውድድሮችም ልምድ ያላቸው ተጫዋቾችን ይፈልጋል። ድረድር እስካሁን በይፋ አልተጀመረም። ነገር ግን የዩቬንቱስ ፍላጎት የእውነት ነው። ስተርሊንግ በበኩሉ በእንግሊዝ ውስጥ ከአስር ዓመታት በላይ ከቆየ በኋላ የሊግ የመቀየር ግዴታ ውስጥም ሊገባ ይችላል። ሆኖም ግን ስተርሊንግ በፕሪምየር ሊግ ውስጥ ያሉ ሌሎች አማራጮችንም ተመልክቶ መወሰን እንደሚፈልግ ነው ዘገባው የሚያሳየው። አትሌቲኮ ማድሪድ ለቀጣዩ የውድድር ዘመን ቁልፍ ፊርማን ሊጨርስ ነው። አትሌቲኮ ማድሪድ በፖርቱጋል ሊግ የሚጫወተውን የ21 ዓመቱን ተከላካይ ለማስፈረም እንግዲህ እድገት አሳይቷል። አትሌቲኮ ማድሪድ በመጪው የዝውውር ገበያ ግልጽ ግብ አለው። የቤኔፊካ ተጫዋች የሆነው አልቫሮ ካሬራስን ለማስፈረም ነው። የቀይና ነጭ ለባሽ ክለብ ቡድኑን እንግዲህ በቀጣዩ የውድድር ዘመን ለማጠናከር ከወዲሁ እየሰራ ሲሆን ሁሉም ነገር በመጪዎቹ ወራትም ስምምነቱን ለማጠናከር እንደሚፈልጉ ነው የታወቀው። የ21 ዓመት ወጣት ተጫዋች ካሬራስም በሜዳው ላይ ባለው ብቃትና ሁለገብነትም ትኩረትን ስቧል። በአውሮፓ እግር ኳስ ላይ ያሳየው ጥሩ ብቃት ለተወሰነ ጊዜ በቅርበትም ሲከታተሉት ነበሩት የአትሌቲኮ ማድሪድ ስካውቶችን ማሳመን ችሏል። ይህም እንግዲህ ቡድኑ አንዳንድ ቁልፍ ተጫዋቾችን በተከላካይ መስመር ላይ ሊለቅ ስለሚችል ማጠናከሪያዎች የሚፈልግበት ቦታ ነው። ዲኤጎ ሲሞኔ ቡድኑን ማደስ ይፈልጋል። የአሰልጣኝ ስታፍ የአልቫሮ ካሬራ ስናጫወት ከዲየጎ ሲሞኔ ሲስተም ጋርም እንዲስማማ ያምናሉ። ታሪካዊ ብልህነቱና እንዲሁ ደግሞ ከተለያዩ ሚናዎች ጋር መላመድ መቻሉ ለቡድኑ ስትራቴጂካዊ ፊርማም ያደርገዋል። የአትሌቲኮ ፍላጎት ተጫዋቹን በክረምት እንዲቀላቀልና ቅድመ ውድድርም ከቡድኑ ጋር እንዲጀምር በቅርቡ ስምምነት ለመዝጋት ነው ፍላጎታቸው። በዚህ የዝውውር መስኮት አትሌቲኮ ማድሪድ ተፎካካሪ ሆኖ ለመቆየትና ተስፋ ሰጪ ተጫዋቾችን ለማስፈረም ያለውን ፍላጎት አሳይቷል። ሁሉም ነገር እንደታቀደው ከቀጠለም አልቫሮ ፈርናንዴስ ካሬራስ በሚቀጥለው ወቅትም የአትሌቲኮን ማሊያ ይለብሳል። ነገር ግን ስፔናዊው ተከላካይ ለማስፈረም ሌሎች ክለቦችም እየፈለጉ ሲሆን፣ ተጫዋቹን ለማስፈረም ቀላል አይሆንም ተብሎ ነው አሁን ላይ የሚጠበቀው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅግ እጅግ ከልብ አድርገን እናመሰግናለን። ፏርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። በነገው በሚኖረው ፕሮግራማችን ደግሞ ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። መልካም ምሽት እንዲሆንላችሁ በአክብሮት ተመኛለሁ።